ቢስሚላሂ ራህማን ራሒም ዐብዱልዓአዚዝ ቁርዓን የተቀራ የተሰሐፈዘ የሚለውን ና እያንዳንዱ የሚወጡ ተማሪዎች ወጥተው የሚያስተምሯቸውን ቢያንስ አንድ ሰው አምስት ሰዎችን ካሳፈዘ ብለ ካልኩሌት ስታደርግ በጣም የሚያስቁ በጣም የሚያሳዝኑ የሚያስቁ ብቻ ሳይሆን የሚያሳዝኑ ገጠመኞች የሚነግሩንም አሉ። እና እስኪ የተወሰነ ስለ መርከዝ የምትለን ነገር ካለ ይህ ከመሆኑ ጋር ግን የሆነ አዝናኝ የሆኑ ገጠመኞች አይጠፉትም። እና አንድ ጊዜ ያው መርከዛችን ከሌላ አካል ጋር የመጣ ምግብን አይፈቅድም። ቁርአን፣ እንግዲህ ከኔም በላይ ያው ያወረደው አካል አላህ ስብሃነው ተዓላ የገለጸበት አገላለጽ ለሁላችንም በቂ ነው። መን አስደቁ ሚንላ ሚንላ ሀዲ ሁን አስደቁ ሚንላ ነው ና ከቁርአን ጋር ባትገናኝ ኑሮ ምን አይነት ህይወት ትኖር ነበረ? ማን ትሆን ነበር? ቁርአን ለብዙ ችግሮች መፍትሄ ሆኖ አግኝቼዋለሁ በህይወቴም በቀልቢ በተለይ ደግሞ ቀልብን ከቁርአን ውጪ በምንም ላክመው ማልችለው የሆነ ነገር ነው። ቁርአን ሀቢት ካላደረከው በየቀኑ የምታደርገው በየጊዜው የምታደርገው ነገር ካልሆነ የሆነ አንድ ጊዜ ብቻ አድርጌው የምትጨርሰው የሆነ እንደ ፕሮጀክት አይነት አይደለም።

ከቁርዓን ጋር ደግሞ እንደዚሁም ከመድረሳዎች ጋር ህይወቱ የተቆራኘ ነው። እንግዲህ አጠራርጌ ራስህን ይህን ያክል ካስተዋወክ ይበቃል ለተመልካቾች፣ እንጂ ያው ከኔ ጋር ብዙም የምንራራቅ አይደለንም። ቅርብ ወዳጄ ነው፣ ወንድሜ ናጅዋ ያው ዐብዱልዓዚዝ ስዑድን ማለት ይችላሉ ተመልካቾች። በዚሁ አጋጣሚ በወጣቶች እንቅስቃሴ በጀማ እንቅስቃሴ ብሎም በዳዕዋ እና በንባብ ላይ ማቅ ወንድሜ እና ኢንሻላህ ዛሬ ወደ ቁርአን ዓለም ለመግባት እንሞክራለን። ቁርአናዊ ሀሳቦችን በተወሰነ መልኩ ባለችን አጭር ሰዓት ለማስተላለፍ እንሞክራለን። እንሻላ እስኪ መጀመሪያ ዐብዱልዓዚዝ ቁርአን የተቀራ የተሳፈዘ የሚለውን እናንሳ እስኪ ጠይብ። እሺ እኔ ቁርአንን ያሐፈዝኩት ያው በጣም የሚታወቅ የሆነ መርከዝ ነው፣ መርከዝ ኢብኑ ከሲር ተሕፊዙል ቁርአኒል ከሪም በጣም ታዋቂ ነው። ማሻአላህ እዛ ነው ቁርአንን ሐፊዝ የጨረስኩት። ማለት ከሱ ጋር በተያያዘ ያው ስለ መርከዙ አንዳንድ ነገሮችን ለማለት ያክል፣ መርከዙ ያው የሚተዳደረው በዋናነት የሚያስተዳደረው ኡስታዛችን፣ አብዱልቃድር ይባላል። መሐመድ ደጉም ኡስታዝ መሐመድ አብዱልቃድር፣ መሐመድ አብዱልቃድር። ብዙ እንግዶች እዚህ እኔም ጋር እንግዳ የቀረቡ እንግዶች ከኢብኑ ከሲር ናቸው። እንደም እንደውም አንድ እንግዳ ጋ ስለዚህ ስጨዋወት ነበረ ም ኢብኑ ከሲር ነበር የተመረኩት እና ገጠመኞቹ ምኖቹ በኢብኑ ከሲር ጋር ያለው ጀቡ በጣም ይለያል። ለኢትዮጵያ የቁርአን መስፋፋት ያበረከተውን አስተዋጽኦ በተወሰነ መልኩ እያነሳን ነበር እና እርሱም በጣም ትልቅ የሆነ አሻራ ነው፣ ስታዛችን እንግዲህ ለማሳረፍ የሞከረው። መርከዙ የሚቀበለው ከኢትዮጵያ ከተለያዩ አካባቢዎች የመጡ ሰዎች ነው። እንደውም ከአዲስ አበባ የሚቀበለው ቁጥር አነስ ያለ ነው። ቁርዓን ላይ ደከም ያሉ አካባቢዎች ናቸው ብሎ የሚያስባቸው ቦታዎች ደግሞ ለእነሱ ኮታቸውን በዛ አድርጎ ይቀበላል። ተማሪዎች ከመጡ በኋላ ያው ፉል ፓኬጅ ነው፣ ማደሪያ ምግብም፣ የመሳሰሉትን ይሸፍናል። ከዛም ከቁርዓንም ባለፈ ደግሞ አጠቃላይ የዲን እውቀትንም እንደዚሁ የሚማሩበትንም ሁኔታ ያመቻቻል። እና እስካሁን እንግዲህ በጣም ብዙ ባቾች እኔ እንኳን አራተኛ ባሽ ነኝ። ከኔ ባሽ ደግሞ በጣም ብዙ ባቾች አሁንም ድረስ እየተማሩ ነው። እና እያንዳንዱ የሚወጡ ተማሪዎች ወጥተው የሚያስተምሯቸውን ቢያንስ አንድ ሰው አምስት ሰዎችን ካሳፈዘ ብለህ ካልኩሌት ስታደርግ ቁጥሩ በጣም ከሚገመተው በላይ ነው እና ኢትዮጵያ ውስጥ እንግዲህ ኢትዮጵያ መርከዛችንም እንግዲህ ትልቅ የሆነ አሻራ አሳርፏል ማለት። ወደ አላህ መራኪዞችን ያብዛለን። ይህንንም ደግሞ ሳይሰለች ፈንድ የሚያደርጉ አካላቶች፣ ስፖንሰር የሚያደርጉ አካላቶችንም ጭምር አላህ ያብዛለን ኢንሻአላህ። መርከዝ ሲባል ያው ብዙ ገጠመኞች አሉ። አደላ ብዙ እንግዶች ላይ መርከዝ ላይ በቃ በጣም የሚያስቁ በጣም የሚያሳዝኑ የሚያስቁ ብቻ ሳይሆን የሚያሳዝኑ ገጠመኞች የሚነግሩንም አሉ እና እስኪ የተወሰነ ስለ መርከዝ የምትለን ነገር ካለ ደስ ይለናል። ያው ረመን ስለሆነ ስለ ረመን አንድ ገጠመኝ ባጫውታችሁ ደስ ይለኛል ግን ጠቅለላ አድርጊ መጀመሪያ ረመን ላይ መርከዝ ውስጥ የሚኖረንን ሀል እንደዚሁ ለመግለጽ ያክል በጣም ደስ ይላል ማለት እስካሁን ካለፉ ረመዳኖች ውስጥ እንደሱ አይነት ረመዳን እኔ እንግዲህ በፐርሰና ላይ አሳልፌ አላቅም። በቃ 24 ሰዓት ሙሉ ከቁርዓን ጋር ነው። ቀኑን ሙሉ እንቀራለን። ከዛም በኋላ ከዞህር በኋላ ምሳይዋን በላም ከዞህር እስከ አስር ድረስ እንተኛለን። ከዛም በኋላ ልክ መግሪብ እስኪደርስ ድረስ ከአስር እስከ መቅሪብ እንቀራለን። ልክ ደግሞ ከፈጠርም በኋላ መስችድ እንገባና ዝግጅት እናደርጋለን። አሁንም እንቀራለን እንቀራለን እንቀራለን እንቀራለን ተራዊ ካለቀ በኋላ አራት ሰዓት ምናምን ገብተን ራታችን ምናምን ከበላን በኋላ እንተኛና ስምንት ሰዓት ላይ ድቃሚ እንቀሰቅሳለን። ስምንት ሰዓት ላይ ተነስተን ተሰብስበን ደግሞ ተሐጁድን እንቆማለን። አንድ ጁዝ ከግማሽ አካባቢ እየተቀራ ማለት ነው። ረመዳን ውስጥ ብዙ ጊዜ ይከተማል እየተሰገደ እና በጣም ደስ የሚል እንትን ነው። እና ይህ ከመሆኑ ጋር ግን የሆነ አዝናኝ የሆኑ ገጠመኞች አይጠፉትም። እና አንድ ጊዜ ያው መርከዛችን ከሌላ አካል ጋር የመጣ ምግብን አይፈቅድም። እሺ አይደለም፣ ከውጭ የሚመጣ ምግብ ይከለከላል። እና አንድ ቀን ምን ሆነ፣ እኔና ጓደኝ ይነ ና ከመስጂድ ተሐጁድ ተሰግዶ እየወጣ ነውና፣ እዛ አካባቢ ሰው ያው እንደዚሁ የመርከስ ተማሪ መሆንህን ምናምን ምናምንና ስታልፍ ምናምንና ና ጉርሰህ ምናምን ይለዋል። እና እንደዛ ሲሏችሁ እሺ እንዳትሉ ምናምን ተብለናል። እና እንትን ሰውንም እንዳናስቸገር ምናምን በሚለም እንደዛ ተብለናል እና አንድ ከጓደኝ ጋር ልክ እንትን ስንል አንዱ ሰውዬ ቆመ። በቃ ጠቅልሎ ማለት ነው ክትፎ ነበር እና ካላጎረስኳችኋል ከዛም በኋላ እምቢ ለማለትም ከበደን በክትፎ ላይ መጨከንበክትፎ እና ጎረስን እና ምናምን ጣ ይጠፍጠና ኑ ቁጭ ብላችሁ ካልበላችሁ፣ እዛም በኋላ እሺ ብለን ቁጭ ብለን ከሱቃ ገና ሁለት ነው ምናምን ጉርሻ እየጎረስን ውስተዛችን ፊት ለፊት ቆ እና ጓደኛ አነቀው እና ደንግጦ እንዴት ይውራድለት እና ከዛም በኋላ እዛ ጋ ያሉት ምን ሆናችሁ ነው? አልገባም ይባላል። እኔ እንትን ደንግጭ አለው ሳቂ መጥቶብኛል። የጓደኛን ሁኔታ ምናምን አይቼ ቻ አላኮ ሊሃል ኡስታዛችን ግን የዛኔ አየንና በአይን አለፈን፣ አልተቀጣ ነው ተገርሞ አለፈ። ተገርሞ ብቻ አለፈ። ትልቅ መዳን ይመስለኛል። ጥፋት አጥፍተህ ሳትቀጣ በቅጣቱ በቃ እኔ እንጃ እንጂ ትላል ቅጣቶች ነበሩ፣ ግን የዛን ቀን እንግዲህ በራህማ ታልፈናለህ ማለት ነው። እና መርከዝ እንደዚህ ነበረ። ረመዳን በጣም አሪፍ ነበር። መጣምናቶች መርሐባ። ዐብዱልዓዚዝ፣ ሌላ እንድናነሳው የምፈልገው ሀሳብ ስለ ቁርአን ምንነት እስኪ የተወሰነ ነገር እና ዋና ቁርአን ምንድን ነው ለአንተ? እስኪ ስፔሲፊክ በአንተ አረዳድ ምን ብለህ ትገልጸዋለህ? ቁርአን እንግዲህ ከእኔም በላይ ያወረደው አካል አላህ ስብሐነሁ ወተዓላ የገለጸበት አገላለጽ ለሁላችንም በቂ ነው። ሚናላ ሀዲ ወመን አስደቁ ሚናላ ቀይራ ነው እና ቁርአን እንግዲህ ሁዳ ነው፣ መመሪያ ነው። የሰው ልጆች ወደዚህ ምድር ከመጡ በኋላ የመጡበትን ፐርፐዝ የሰው ልጅ ይረሳል፣ ወደ ምድር የመጣበትን ዋነኛ ዐላማ፣ ወዴትስ እንደሚሄድ ወዴት መሄድ እንዳለበት ይህን ሁላ ነገራቶችን ይዘነጋል። ዝንጉ ተደርጎ የሰው ልጅ ስለተፈጠረ ማለት ነው። እና እነዚህ ዝንጉ የሆነበትን ባህሪ ኮምፓስ ሆኖ የሚያገለግለው እንዳይጠፋ አቅጣጫ የሚሄድበትን አቅጣጫ የሚያስቀምጥለትን የሆነው ኪታብ ነው። እና ይህ ኪታብ ደግሞ አላህ ሂክማ እንደሆነ አላህ ቁርአን ላይ ይነገረናል። ሂክመቱን ባሊቃ ፈማቱኒ ኖር ብሎ አላህ ይገልጽልናል ማለት ነው። እና ይህንን ካልኩ ስለ ቁርአን እንግዲህ ቁርዓን ላይ እንዳልከው አላህ ሱብሓነ ወተዓላ በጣም በብዙ አገላለጾች ገልጸውታል። ብዙ እንግዶች የተለያዩ አይነት አገላለጽ ያመጣሉ። በጣም የሚደንቅህ ከሰው ሰው የተለየ ነገር ትሰማለህ እና ማለት ቢዘል ማልቅ ነገር ነው። እንዴት ላለ ትርጓሜው ብቻ ሚኒንጉ ምናምኑን አደለም ግን እንዴት ትገልጹታላችሁ ሲባሉ እግዶቻችን በተለያየ አይነት አገላለጽ ሲገልጹት አዲስ ነው የሚሆን በሁል ጊዜ እና በጣም ይለያል። በጣም መጨረሻ ላይ ያነሰው ሀሳብ ተመችቶኛል። ሄክማ ያልከው ሀሳብ ጥበብ ግን ምንድን ነው በቁርአን እይታ ማለት ከዚህ ጋር ትንሽ ብናያይዘው ምን ይመስላል? ይብ ቁርአን ቃልያዊ ፍችውን ስናየው ከቁርአን ላይ ያሉ ማዕናዎችን ስናይ እንደሚያስቀምጡት አልዕልሙ ወላዓመል ይላሉ። ሂክማ ብሎ ማለት ሊትራል ዲፊኒሽን አልዕልሙ ወላዓመል የሆነ እውቀት ነው። ከዛ ደግሞ እውቀቱ ይዞት የሚመጣው ደግሞ ተግባር ነው። ስለዛ ሁለቱ ነገራቶች ያልተሰባሰቡበት ሂክማ ልንለው አንችልም። አንድ ሰው የሆነ ነገር ዕልም አለኝ ብሎ ብቻ ስላለ ይሄ ሰውዬ ሂክማው ጥበበኛ ነው ልንለው አንችልም። ያንን ጥበብ ምን ይፈልጋል አውርዶ እንዲሰራበት ማለት ነው። ይህንን ከሚጠቁመን የቁርአን አንቀጽ ስንመለከት እንግዲህ አላህ ቁርአን ላይ ሕክማ የተሰጡ ሰዎችን ይገልጽልናል እና ወአተይና ሉቅማነል ሕክመተ አንሽኩር ሊላ እንግዲህ ለሉቅማን ሕክማን ሰጠ ነው ግን ይህንን የሰጠ ነው ምን እንዲያደርግ ነው? አንሽኩር ሌላ ሹክርና እንግዲህ ሀምድ እንደሚለያይ ብዙ ዑለማዎች ያስቀምጣሉ። ሹክር ምንድን ነው በተግባር የምትገልጸው ነው። እና አላህ ይህንን ሕክማ ሰጠኝ ብለህ የምታስበው ምንድን ነው አንተ ወደ ተግባር የምታወርደውና የምትቀይረው የሆነ ነገር ሕክማ ብለን እንጠቅሰዋለን ማለት ነው። እዛ ቁርአንን አሁን ከዚህ ጋር ስናያይዘው ካልቀደምኩ ቁርአን ማለት ተግባር ወለድ እውቀት ነው ማለት እንችላለን ማለት ነው። በውስጡ ቲዎሬቲካል ነገሮችም እውቀት ሊሆኑ የሚችሉት ልናውቃቸው፣ ልናምንባቸው የሚገቡ ነገራቶችን ፕላስ ወደ መሬት እንዴት ነው ማውረድ ያለብን፣ እንዴትስ መውረድ ያለበት። ይህን ሁለቱን ያጣመረ መጽሐፍ ነው ልንል አንችልም? በጣም እንችላለን እንጂ። ለዛም ነው እኮ ቁርዓን ምንድን ነው፣ አንዳንድ ጊዜ የሆኑ ቃላቶችን እንሰማለን። አብስትራክት ናቸው አየር ላይ ብቻ ሊቀሩ የሚችሉ ሀሳቦችን እንሰማለን። ነገር ግን ቁርዓን ግን ሀሳቦችን ያነሳልናል፣ እነዚያ ሀሳቦች ከኛ ጋር መዋህዳቸውን ቼክ ያደርጋል፣ ከዛ ደግሞ እነዛን ሀሳቦች የምናወርድበት እንደዚሁ እንትን ይለናል ማለት ነው። እና ይህንን ሕክማ ቅድም እንደነገርኩህ እንግዲህ አላህ ምን ብሎ ይነግረናል፣ ወመን ዩእተ ልሕክመተ ፈቀድ ኡትየ ኸይራን ከሢራ። ሕክማን የተሰጠው የሆነ ሰው አካል እንግዲህ ህክማን አንድ ዴፊኒሽኑን ብቻ ነው ያየነው። ብዙ ዴፊኒሽኖች አሉት። ቁርዓንም ሕክማ ተብሏል። ወከዛሊከ ሱናም እንደዚሁም ሕክማ ተብሏል። ሌላ ደግሞ በጣም ቆንጆ የሆነ አገላለጽ ደግሞ ያገኘሁት፣ ምን አይነት አገላለጽ ነው? አንድ ነገር በቦታው ማስቀመጥ ሂክማ ይባላል። አንድን ነገር በቦታው ማስቀመጥ ይህ ምን ማለት ነው? እንግዲህ በረሱል ሰለላሁ ዐለይሂ ወሰለም ህይወት ስንተረጉመው አንድ ወጣት ሻብ ወደ ረሱል ሰለላሁ ዐለይሂ ወሰለም ይመጣና ና ያ ረሱላ አላህ ዚናን ፍቀዱልኝ ብሎ ይላቸዋል። እንግዲህ አሁን ባለው ኮንቴክስት እንትን ስንለው አንድ ሼክ ወይ አሊም ጋር ሄደህ የአሊም እስኪ ዜና ፍቀድልኝ ብትለው የሚሰጥህ መልስ ምንድነው? እንተ ሊልህ ይችላል። አንተ ትቀልዳለህ እንዲህ ምንድነው? ቀልድ ነው ያዝከው ምናምን ሌለው ይችላል። ወይም ደግሞ እንዴት እንደዛ ልትል ትችላለህ። ወይም ደግሞ ቀለል ባለመልኩ ሁክሙን ሊያስረዳው ይችላል። ወላ ተቅረቡ ዜና እኮ አላህ ብሏል ወይም ደግሞ እንትን ስለ ጀልዳም ስለ ግርፋቱም ስለዛ በእንደዚህ በእንደዚህ ምክንያቶች ዚና ሐራም ነው ብሎ ሊገልጽለት ይችላል። ረሱል ሰለላሁ ዐለይሂ ሰለም ግን ይህንን እውቀታቸውን እንግዲህ አሁን ያልኩህ እውቀት ነው ዒልም ነው። ዒልም ከሒክማ የሚለይበትን የምታይበት መነጽር ምንድን ነው? ረሱል ሰለላሁ ዐለይሂ ወሰለም ለዚህ ሻብ የመለሱለትን መልስ እንግዲህ ይሄ እንዳልጠፋው ተረድተዋሉ። ከአመጣጡ ፍቀዱልኝ ማለት ኦኬ እንደማይፈቀድ ያውቃል። ስለዛ ረሱል ሰለላሁ ዐለይሂ ወሰለም ያሉት ይሄ ነገር በእናትህ ላይ ቢፈጠር ትወዳለህ ወይ ብለው ነው የጠየቁት። ከዛ ልክ በዛ ሰዓት ላይ ያ ግለሰብ ያሻብ

ዋሕሲን ፈርጃው እንደዚህ ብለው ማለት ነው። እና ይህንን የምንመለከትበት ነገር ምንድን ነው? ሂክማ የምንለው ነገር የሆነን ነገር በቦታው ማስቀመጥ ነው እንጂ የሆነን እውቀት ማብራራት ወይምናን አይደለም። አሁን እንግዲህ ቅድም እንዳልኩ እውቀትን ማብራራት ይቻል ነበር በዛ ቦታ፣ ላኪን ግን የሚያስፈልገው ሄክማ ነው። ኮንቴክስትን በትክክል መረዳት ማለት ነው። ማንን ነው ማውራት ያስኩት ማን ነው እያናገረኛለሁ የሚለውን በትክክል የተረዱት ይመስለኛል። ረሱል ሰለላሁ ዐለይሂ ወሰለም ይህንን የተናገረበትም ምክንያቱን ዳፊያ የሚባለው ነገር አለ አደለ? ያንም ነገር ተረድተውታል። ስለዚህ ቤስት ነገር ምንድን ነው ማለት ያለብኝ አሉና ረሱል ሰለላሁ ዐለይሂ ወሰለም ቤስት የሚባለው መልስ ነው የሰጡት። ስለዚህ እኛም ማንም ሰው ጋር ኢንተራክት ስናደረግ ወር ሀኪም ነን ለመባል ወር ሒክማን ተላብሰናል ለመባል ሁኔታውን በትክክል ተረድተን ሰውየውን ጥያቄውን ከዛኋላ በኋላ ካለን እውቀት ተነስተን ለአሁኑ ሁኔታ ይህን ነገር ነው ማለት ያለብኝ ብለን ማድረግ እንዳለብን የተረዳን ይመስለኛል። መርሓባ ሀቢቢዋ። እሺ ስለ ሒክማ እናነሳለን። አንድ ታነሳለ የምፈልገው ሀሳብ ዐብዱልዓዚዝ፣ አሁን የምናቅህ ዐብዱልዓዚዝ ከቁርአን ጋር ባትገናኝ ኑሮ ምን አይነት ህይወት ትኖር ነበረ? ማን ትሆን ነበር? ወላ ኢማጅን ለማድረግም ከባድ የሆነ ጥያቄ ነው የጠየቅኝ። ቅድም እንደነገርኩ ቁርአን ኮምፓስ ነው በሚል ዴፊኒሽን እንትን ብየዋለሁ፣ እና ምናልባት እንግዲህ ዐብዱልዓዚዝ ከቁርአን ጋር ባይገናኝ የሚሆነው ምንድን ነው፣ የመጣበትን የማያውቅ የሚሄድበትን መንገዱን ሀደፉን የማያውቅ ወዴት እንደሚሄድ የማይገነዘብ አድርገህ ታስበዋለህ። ዱንያዊ በሆነ ነገር ላይ ደግሞ ለችግሮቹ መፍትሄ ማግኘት በጣም የተሳ ነው። እኔ አሁን የማስበው ማለት ነው ቁርአን ለብዙ ችግሮች መፍትሄ የሆነው አግኝቼዋለሁ፣ በሕይወቴም፣ በቀልቤ በተለይ ደግሞ ቀልብን ከቁርአን ውጪ በምንም ላክመው ማልችለው የሆነ ነገር ነው። ሲደብረህም ሲከፋህም ሐዘን ሲሰማህም ብዙ ነገር ቁርአን ልብህን ያክመዋልና ና እንደዚህ ብቻ ካልኪ ይበቃል። በጣም ደስ የሚል አገላለጽ ነው። አላህ ሰብሐነሁ ወተዓላ ከዚህ ማንነት ይጠብቅ እናንተንም። ሌላ የምናነሰው ሀሳብ ስለ ቁርአን ተአምርነት እናንሳ እስኪ። ቁርአን በጣም ዘላለማዊ የሆነ የማይደበዝስ ተአምር ነው ይባላል አደለ? ምን ለማለት ተፈልጎ? የቁርአን ተአምርነትስ ምንን ነው ማለት? በምን ሊገለጥ ይችላል ሰዎች ስለዚያ የተወሰነ ሀሳብ ብታጋራ፣ የቁርአን ተአምርነትን እንግዲህ፣ ቁርአን ተአምር ነው ብለን ስንል ሎጂካል ሆኜ ሎጂካል በሆነ መልኩ አንድ ነገር ላስረዳ። ብዙ መጽሐፎች እስካሁን ድረስ ተጽፈው እናገኛቸዋለን። አለም ላይ በጣም ብዙ ሺህ መጽሐፎች ማለት ነው። የሆነ ዘመን ላይ የተጻፉ መጽሐፎችን አንስተን አሁን ላይ ከፍተን ብናነባቸው ያዝናኑናል በቃ ያስቁናል። የሰው ልጅ እንደዚህ ያስብ ነበር እንዴ? የሰው ልጅ እንዴት እንደዚህ ያስባል ብለን በጣም እንገረማለን። ቁርአን ግን ይህን ሁላ ሺህ ዓመታትን አልፎ ስናነበው እኔ ዛሬ ካጋጠመኝ ሁኔታ ጋር ቁጭ አድርጎ የሚያናግረኝ እስኪ የሚመስለኝ ድረስ ያናግረኛል። ከኔ ጋር ሙዓመላ ይኖረዋል ማለት ነው በምታነበው ነበር። ከኛ ጋር ንግግር ብቻ ሳይሆን እንዲያውም አንድ ወንድም እያለ ነበረ የሆነ አለም ላይ የሚፈጠር የሆነን ሁኔታ በቃ በዛ ሁኔታ መነፅር ቁርአንን ሳነበው ቁርአን ለዛ ነው እንዲወረደው እንድል ያደርገኛል። ሌላ ደግሞ ኢንሲደንት ይፈጠርና ቁርአንን በዛ መነፅር ደግሞ ደግሜ ሳነበው፣ ኧረ አይደለም በቃ ለዚህ ነው የወረደው ቁርአን እንድል ያደርገኛል እያለኝ ነበርና ከፐርሰናልም ጋር ደግሞ ከምናልፍበት ከዴይሊ ሮቲናችን ጋር በጣም ልክክ ይላል። አይተኸው ከሆነ በጣም አሁን ለአንተ የመጣና አንተን ሊቀጽጽህ የመጣ እስከሚመስልህ ድረስ በጣም የምትገረመባቸው አያዎች እንግዲህ ብዙ ናቸው። ብዙ ጊዜ የሆነን አያ ደጋግመህ የምትቀራባቸው ጊዜዎች ይኖራሉ። የሆነ ነገር ያጋጥመህና ደግሞ እነዚያ አያዎች በሆነ የህይወት ትርጉም ውስጥ ተተርጉመው ታገኛቸዋለህ። እና እኔ የቁርአንን ተአምርነት በዚህ መልኩ ነው የምገልጸው። ኢንሻላህ ቁርአን አሁን ስለ ሕፍዝ እናንሳ እስኪ፣ የተወሰነ ነገር አንዱ ሰው ቁርአንን ሲያፍዝ ምን የሚጨምርለን ነገር አለ? ማለቴ ምን አድ ያደርግለታል እሱ ላይ ሐፊዝ ካልሆነ ሰው ወይም ቁርአንን ካልሸመደደ ሰው ሐፊዝ ስንል በትክክል የተረዳና የሚቀራው ማለት ነው። እና ምን ቫሊዩ አድ ያደርጋል ቁርአን ብለህ ታስባለህ? የሰው ልጅ ላይ አንድ ነገር በሸመደድከውና በያዝከው ልክ ከአንተ ጋር የመዋሃድ አቅሙ ይበረታል። አንድ ነገር ብቻ አንብበህ የተውከውና ያንን ነገር ሁለት ሶስት ጊዜ ቁጭ ብለህ በደንብ ያጠናኸውና እንትን ያልከው ከአንተ ጋር የሚዋሀድበት መጠን እኩል ሆኖ አናገኘውም እና አንድ ሰው ቁርአንን በሚያሐፍዝበትና በሚሸመድድበት ጊዜ ሞር ከቁርአን ጋር በጣም ቅርብ ያደርገዋል፣ ማለት ነው ከዛ ሰውዬ ጋር የሚኖረው የህይወት ተግባሩም ላይ በእያንዳንዱ የህይወት እርከኑ ላይ ይህን ቁርአን ከፊት ለፊቱ ያገኘዋል እና ቁርአንን መሐፈዝ እንዳልኩ

እና ወለዚ የቅረው ቁርአን ወለዚ የቅረው ቁርአን ወየተታታ ፊህ ለይህ ሸቁን ለሁ አጅራን ይላል ሐዲሱ ቁርአን እየከበዳቸው ግን እየተንተባተቡ የሚቀሩ ወይም ደግሞ እየከበዳቸው የሚቀሩ ሰዎች ደግሞ ሁለት አጅር ያገኛሉ አንደኛ በጆህዳቸው በጥረታቸው ሁለተኛ ቁርአኑን በመቅራት ላኪን ግን ቁርአንን በኢትቃን በደንብ ተደርጎ እያንዳንዱን በደንብ ሊያነብ የሚችል ሰው ከተከበሩ መላእክት ተርታ ይሰለፋል ማለት ነው። ይህ እንግዲህ ከዚህ በላይ አለም ላይ ያለ ሰዓዳን እንግዲህ ምንም ልናገኝ አልችልም። ና ትልቅ የሆነ እንትን ነው። ማሻላ በጣም አሪፍ ቆይታ ነበር። መጨረሻ ላይ እስኪ ከቁርአን ላልቀሩ ሊሆን ይችላል ር ቁርአን ላልሐፈዙ ወይም ደግሞ ከቁርአን ተደቡር ለራቁ ሰዎች የምታስተላልፈ መልክት ር ማለት እዛ ላይ ማሂር ሆነ ር አንተ ላይ ሳይኖር ሳይሆን ችግሩ እንደ ይሄ ነገር ቢተላለፍ የምትለው ምክር ካለ አንዳንድ ጊዜ እኔም አሁን ሳልሐፍዝ በፊት የሚሰማኝ ስሜት ነበረ። የሚያሀፍዙ ሰዎችን ሳይ በቃ ተአምር እንደሆነ ነገር በቃ የሰው ልጅ አላህ የሰጠው የሆነ ተአምር ነው። ናም ሁ ተአምር ነው። ነገር ግን በአንዴ እንደዚህ የመጣ እስከሚመስለን ከሱ በኋላ ያለን ጁህድ ሳንመለከት ቀጥታ እንደተሰጠው አይነት ነገር እናስባለን፣ ብዙ ሰዎች ማለት ነው። ነገር ግን ይሄ የተሳሳተ የሆነ እሳቤ ነው። ሁሉም ሰው ቁርአንን ማሐፈዝ አቅም አላህ ሰጥቶታል። ምንድን ነው ከአንድ ሰው የሚጠበቀው? ጁህድ የማድረግን ነው። ቁርአን ሐቢት ካላደረከው በየቀኑ የምታደርገው በየጊዜው የምታደርገው ነገር ካልሆነ የሆነ አንድ ጊዜ ብቻ አድርጌው የምትጨርሰው የሆነ እንደ ፕሮጀክት አይነት አይደለም። ላይፍታይምህ እስከሚያልቅ ድረስ ይዘኸው የምትጓዘው እንትን ነው እና እኔ አሁንም ሰዎችን እንትን ብ የማስበው ዑዝር መስጠት አቁመን ማለት እንደዚህ እንደዚህ ነገራቶች የሚመቻቸውልኝ አሐፍዛለሁ ወይ እንደዚህ መድረሰ ውስጥ ብገባ አፍዛለሁ መራኪዞች ውስጥ ብገባ አፍዛለሁ የሚለውን ነገር ትተን በየቀኑ ቢያንስ ሆኑ የሆኑ የቁርአን ክፍሎችን መሐፈዝ ከዛ የእነሱንም ተፍሲር ሌላውንም ትምህርት ከዛ ለማግኘት መሞከር ና እንደነገርኩህ የሆነ ህይወት ጊዜህ ላይ ብቻ ምንጨርሰው ስላልሆነ እስከ ህይወት ፍጻሜያቸው ድረስ ይዘውት እንዲጓዙ ስለ እመክራለሁ። ማሻአላህ፣ ማሻአላህ፣ እጅግ በጣም እናመሰግናለን። ጥሪያችንን አክብረህ እዚህ ከሰአትህ ቀንሰህ አብረህን ስለቆየህና ይህን የመሰሉ አዳዲስ ሀሳቦች ደስ የሚሉ ሀሳቦችን ስላጋራህ በጣም እናመሰግናለን። ተከበራችሁ ተመልካቾቻችን የዛሬ ፕሮግራማችን ይህን ይመስል ነበረ። እንዲህ ፋንድንል ያደረጉን ቡኻሪ ብራንድ ኮሌክሽኖች ናቸው። ቤተል አደባባይ ከንግድ ባንክ ፊት ለፊት ታገኟቸዋላችሁ። ጎብኛቸው ማለት እንወዳለን። በሌላ ፕሮግራም ከሌላ እንግዳ ጋር እስከምንመለስ ድረስ ወሰላሙ ዐለይኩም ወረሐመቱላሂ ወበረካቱ።